ነገር ራሳችሁ ላይ አታድርጉ። እባካችሁ ሁለት እህቶቻችን ቤሩት ላይ እንግዲህ ህይወታቸውን አልፏል። ህይወታቸው ያለፈው ደግሞ አንድ ሞት ብቻ ሳይሆን ሶስት አራት ሞት ደጋግሙ ነው የሞቱት ማለት ነው። አንደኛው እህታችን በሚገርሙ ሁኔታ ተቆራርጣ ነው ሻንጣ ውስጥ ያደረጓት፣ ቆራርጣውን ያደረጓት ከዛም ውጭ ላይ ጥለዋታል። ቅዳሜ ጠፍታ ሮብ የተገኘው ሬሳዋ ማለት ነው። ሌላኛዋ እህታችን ደግሞ ሬሳው ራሷን አጠፋች እንዲባል ተደርጎ ነው የተሰቀለችው። የሚገርማችው ነገር ማለት ነው እሷ ግን ቪዲዮ ሲታይ ቪዲዮ በጣም ሰቅጣጭ ቪዲዮ ነው። ራሷን እንዳጠፋች አይደለም የሚያሳየው ሰው እንደ ሰቀላት ነው የሚያሳየው ማለት ነው። አውቃለሁ በጣም በርካታ እህቶቻችን ጠፍተው የሚሰሩ ውጭ ላይ የሚሰሩ በሚገርም ሁኔታ አላማቸውን የሚያሳኩ ታሪ እና አላማቸውን የሚያሳኩ በርካታ እህቶቻችን አሉ። ጠፍታችሁ ምሰሩ፣ ውጭ ላይ ምሰሩ ስላልኩኝ በጣም ይቅርታ ማለት ነው። ምክንያቱም ብዙ ጊዜ ሰው ምርጫው የሚያደርገው ጠፍቶ ሲሰራ ድንገት ስራ ቢያጡ፣ ብዙ ጊዜ ጃዛ ቤት ቢቀመጡ፣ ወደ መጠጥ ቤት፣ ወደ ሽሻ ቤት ስለሚሄዱ ነው አብዛኞቹ እህቶቻችን ማለት ነው። እንደዛ ታደርጉ፣ ስራ ካጣችሁ ጠዋት ተነስታችሁ ስራችን ፈልጉ። የጃዛ ቤት እንደሚታወቀው በጣም አብዛኞች እህቶቻችን ለሊት ይተኛል። ሌሊት ላይ አይተኛም። ቀን ላይ ነው የሚተኛው። አብዛኛው ጊዜ የሚታወቅ ነው ይሄ ግልጽ እና ግልጽ ነገር ነው። ግን ብልጥ ሰው ከሰው ይማራል። ኢጃዛ ቤት ያላችሁ ሁዶቼ ሌሊት በጊዜ ተኙና ጠዋት በጊዜ ተነስታችሁ፣ በጀማችሁም ይሆን በጉርብም ይሆን ቲክታክ ላይም ይሆን ተነስታችሁ ስራችሁ መፈለግ መቻል አለባችሁ። ገብቷችኋል አይደለም? ተነስታችሁ ስራችሁን መፈለግ አለባችሁ። እና እንደዛ ማታደርጉ ከሆነ ግን እናንተ ተነስታችሁ ማታ ሳተኛ አድራችሁ ጠዋት ግን ተኝታችሁ እስከ ማታ የምትውሉ ከሆነ ስራ አታገኙ። አብዛኞቹ እህቶች ደግሞ ምንድን ነው የሚያጋጥማቸው? ስራ ይመጣል። ምግብ፣ ጽዳት፣ ልጅ አንድ ላይ ይመጣል። ስራ አይገቡ። አይኔ ጽዳት ብቻ ነው የምፈልገው። ጽዳት ብቻ ከየት ይመጣል? ሻል የኔ ውድ ወለሄ እጃዛ ቤት ከመቀመጥ ሰው ምግብም ጽዳትም ልጅም አንድ ላይ ይዞ ደሞዝ ቢያገኝ ይሻላል። እጃዛ ቤት በራሱ በቆያችሁ ቁጥር ራሳችሁ እንድታጠፉ ያደርጋችኋል። ራሳችሁ መግደል ሳይሆን ራሳችሁ በቁም እያላችሁ እንድትሞቱ ያደርጋችኋል። ኦኬ። እዚህ ጋ የሚጠብቅሽ ቤተሰብ አለ፣ ግዴታ ነው ይሄ የታወቀ ነገር ነው። እዚጋ አንቺ ውጭ ሀገር ላይ ስትሆኚ ልጅ እኮ ውጭ ሀገር ናት ብሎ የሚጠብቅሽ ሰው አለ ልጅ ሊኖርሽ የልጅ እናት ልትሆኝ ትችላለሽ ቤተሰብ ፋሚሊሽ አንቺን የሚጠብቅ አይነት ሰው ሊሆን ይችላል የእነሱን ታዩና የራስሽ አላማስ የራስሽ አላማስ ውዴ እውነቴን ነው የምላችሁ እኔ በበኩሌ ብሞት ነው መመርጠው እጃ ዘቢ ከምቀመጥ ሰርቻ ቃለው ባይዘው ምግብ ጽዳት ልጅ አንድ ላይ ይዣቃለሁ ያለ እርፍት ማለት ነው ግን ከባህሪ በጣም ደስ የሚለኝ ነገር ራሴን በምግብ እጠግናለሁ እበላለው እጠጣለሁ ካሜራ ቢኖር አልፈራም። ሰዎቹ ቢኖሩ ፊቴ ላይ ቢደቀኑ አልፈራቸውም። ስራዬን በአግባቡ ወጣለሁኝ። ምግቤን በአግባቡ በላለሁ። ከቻል ክላስ መግባት ባልችል እንኳን ያው የሰላት ሰዓት ግዴታ ነው፣ ሰላት ለመስገድ እንኳን ክላስ ገብቼ፣ ያ ሰላት የራሱ ለእኔ ትልቅ ረፍት ነው። ሚገርማቸው ኢጃዛ ቤት አብዛኛ ጊዜ ሰላት መስገድ ራሱ እኔ አልችልም። ሲጀመር የሆነ የሆነ ጭንቀት ስሜት ነው የሚሰማኝ ማለት ነው። ስለዚህ አሁን እነዚህ ልጆች መጠጥ ቤት ላይ አንዱ አሁን ይሄ ተሰብስቦ መጠጥ የሚጠጣበት ቦታ ሊተቆራረጠ ነው የጠሏቸው ማለት ነው። ሌላኛውም የሚጠጣበት ቦታ ትሄዱ። አንዳንድ እህቶች ደግሞ በሚገርም ሁኔታ ሄዳችሁ እንበልሽ ለምድዶ ቲክቶክ ላይ ህይወታቸው የሄደች ልጅ አሁን ይዋት ያ የምታሳልፈው ቆሻሻ ህይወት አምጠት ቲክቶክ ላይ ቦታው የቦታው ስም ሳይቀር ጽፏለች። ማሪና የሚባል ቦታ አለ ዱባይ ላይ ማለት ነው። ማሪና እንግዲህ አይታችሁታል እናንተ ቪዲዮ ላይ ማለት ነው። በጣም ትላልቅ ቢዝነስ ያላቸው ሰዎች ሀብታሞች ሆነው ሱሰኛ የሆኑ ጤነኛ ያልሆኑ ሰዎች የሚገኙበት ቦታ ነው። እሷ ግን ማሪና ራሱ ሆነ ያወቅኩት እዛ ጽሁፍ ላይ ነው ብላ እዛ መምጣት የሚፈልግ ወጪ ወኔ ነው ብላ ጽፋ አየሁት፣ ማለት ነው። በጣም የሚያስጠላ ነገር ነው። ለሌሎች እና የትናን ሽቶች ናይ ሲከፋቸው ስራ ሲያጡ ማሪና ሊሄዱ ነው። እንዳንቺ ሺሻ እያጨሳች ሜዳ ላይ ቲክታክ ላይ ነው የምትወስደው። እኛ አሁን ከአንቺ ገር ነው የምንደመረው ውዴ? የመሬን ነው ምላችሁ ይሄ ቦርሳ ተሸክሞ ኢጃዘ ለእጃዛ ሀሪቀ ለሀሪቃ መዞር ጌጥ ነው የሚመስላችሁ፣ ለእናንተ ጌጥ አይደለም። ይሄ ውርደት ነው፣ ወላይነት ነው የምላችሁ። ይሄ ልብስ ለብሶ ፈራ ሰገጤ ደግሞ ልብሱ ራሱ ሲያስጠላብሽ፣ ይሄ የኔ ዩኒፎርም ማለት ነው ለለበሽ ልብስ ይጎን ሰዋል፣ ገባሽ? ይሄ ማያምረው ልብስ ራሱ የስራ ልብሴ ያንቺን አለባበስ በጣም ይቦን ሰዋል።

ስደት ጊዜያዊና ጊዜያዊ ብቻ ነው። ለጊዜያዊ ደስታ ሊሰጥሽ ይችላል። ለጊዜያዊ ጊዜያዊ ደሞዙን ሊያስተሰጥሽ ይችላል። ግን ያንን ነገር አንቺ ካልተጠቀምሽበት፣ ማ እንድች ፋይዳ ገልብ ማ እንድች ፋይዳ አበደን። ጊዜያችሁን በአግባቡ ተጠቀሙበት። ጊዜያችሁን ለስራ የመጣችሁበትን ጊዜ ጥሩ ነገር ከተገኘ እኮ ጥሩ ነው። ጥሩ ትዳር ከተገኘ፣ የተሻለ ስራ ከተገኘ እኮ ጥሩ ነው። ግን ዝም ብላችሁ ጊዜያችሁ ጊዜያችሁ ጥሩ ትዳር ካላገኛችሁ በስራ ነው ልታሸንፉት የሚገባው። ስራችሁን ሰርታችሁ ኢትዮጵያ ላይ ማረፋችሁን አበጃጅታችሁ ቀጥ ብላችሁ ኢትዮጵያ ገብታችሁ መኖር መኖር፣ የእውነት ህይወት መኖር። ይሄ የስደት ህይወት እውነት ነው የሚመስላችሁ፣ ግን ያብለጨለጨ የለበሰ ቦርሳ የተሸከመ ሁሉ ማች ያጌጠ ሁሉ እንትን እውነት ነው የሚመስላችሁ፣ የውሸት ነው። እቺ ሀዲቃ ላይ ጥቁር ቦርሳና ጥቁር ጃብ ጥቁር የሆነ ነገር አድርጋ የምትዞረዋ ሴት ማለት ደስተኛ እንዳትመስላችሁ። ቤት ገብታ ትራሷ ስር የምታለቅስ ሴት ናት። አምስት ሳንቲም የሌላት ልብስ ብቻ ያላት ሴት ናት። ገባችሁ? በጣም ያናደደኝ ነገር ምንድን ነው? ሶሻል ሚዲያ ላይ ወጥታ ነገ እኮ ትወልዳለች ታገባለች አሁን አንቺ ዱባይ ላይ የዱባይ ሴት ተብሏል። ድሮ የዱባይ ሴት እኛ አሁን ከዱባይ ሴት ጋር ነው የእውነት የምንቆጠረው። ከመዳን ቤት አንድ ቀን ሳንወጣ አንገታችን ደፍተን ለአላማችን የምንተጋ ሴቶች ከአንቺ ጋር ነው የምንቆጠረው። የዱባይ ሴት ነው የሚባለው። ኢትዮጵያ ላይ ብትሄዱ ማለት ነው። በለህነት ነው የዱባይ ሴት ነው የምንባለው። እና ተው ይቅርባችሁ፣ ይሄ ነገር ላችኋለሁ። ለቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ እሺ። ይወዳችኋለሁ።